ሐስረ ጎሰቆለ ሐስረ ጎሰቆለ ሐረ አረረ ተኮሰ ሞቀ ተቃጠለ ከሰለ ሐረ አረረ ተኮሰ ሞቀ ተቃጠለ ከሰለ ሐበረ አንድ ሆነ ተባበረ ሐበረ አንድ ሆነ ተባበረ ሆበረ ሸለመ ሆበረ ሸለመ ሀንገረ እሽኮኳለ ሀንገረ እሽኮኳለ ሆረ ሄደ ሆረ ሄደ ሀደረ አደረ ሀደረ አደረ ሃጸረ አጠረ የአጥር ሃጸረ አጠረ የአጥር ሃጸረ አጭር ሆነ አጠረ የሚያጥር ሁሉ የቁመት የጊዜ ሃጸረ አጭር ሆነ አጠረ የሚያጥር ሁሉ የቁመት

መዘነ መሐረ አስተማረ መሐረ አስተማረ መረ መረረ መረ መረረ መተረ ቆረጠ መተረ ቆረጠ መከረ መከረ መከረ መከረ መከረ ጠበሰ መከረ ጠበሰ መዘረ ጠመቀ ዘለለ የጠላ መዘረ ጠመቀ ዘለለ የጠላ መዝበረ ፈረሰ ተናደ ተበተነ መዝበረ በረሰ ተናደ ተበተነ መደረ ፀና መደረ ጸና መፀረ አመሰኳ አመነዛ መፀረ አመሰኳ አመነዛ መቆረ አጣፈጠ መቆረ አጣፈጠ ሰምረ ወደደ ሰምረ ወደደ ሰረረ ወጣ ሰረረ ወጣ ሳረረ ሰራ የቤት ሳረረ ሰራ የቤት ሰቆረ በሳ ነደለ ሰቆረ በሳ ነደለ ሰበረ ሰበረ ሰበረ ሰበረ ሰተረ ቀደደ ሰነተረ ሰተረ ቀደደ ሰነተረ ሰዓረ ሻረ ሰዓረ ሻረ ስእረ ለመለመ ስእረ ለመለመ ሰክረ ሰከረ ሰክረ ሰከረ ሰወረ ሸሸገ ሰወረ ደበቀ ሰወረ ሸሸገ ሰወረ ደበቀ ሰዘረ ሰነዘረ ለካ ሰዘረ ሰነዘረ ለካ ሰግረ ተራመደ ሰግረ ተራመደ ሰጸረ ሰነጠቀ ፈለጠ ሰጸረ ሰነጠቀ ፈለጠ ሰፈረ ለካ ሰፈረ ሰፈረ ለካ ሰፈረ ቃረ ተኮሰ የሕማም ቃረ ተኮሰ የሕማም ቀመረ ቆጠረ ቀመረ ቆጠረ ቆረ ቀዘቀዘ በረደ ቆረ ቀዘቀዘ በረደ

ቋጠረ ቀፈረ ለካ ሳበ ገተረ የጦር የደጋን ቀፈረ ለካ ሳበ ገተረ የጦር የደጋን ባህረረ ብርር ብርር አለ ባከነ ደነገጠ ሰፋ የመብረር ባህረረ ብርር ብርር አለ ባከነ ደነገጠ ሰፋ የመብረር በረ በረረ ሮጠ በረ በረረ ሮጠ በርበረ በረበረ ዘረፈ በዘበዘ በርበረ በረበረ ዘረፈ በዘበዘ በኮረ ታጎለ በኮረ ታጎለ በደረ ቀደመ በደረ ቀደመ ተበኩረ አለቃ በኩር ሆነ ተበኩረ አለቃ በኩር ሆነ ተአወረ ቸልቸል አለ። ተአወረ ቸልቸል አለ። ተአዝረ ጭልጥ ብሎ ሄደ። ተአዝረ ጭልጥ ብሎ ሄደ። ተአየረ ተመጻደቀ። ተገደረ ተሳደበ። ተአየረ ተመጻደቀ። ተገደረ ተሳደበ። ተከወረ ነዳ ቀዘፈ ሰራ ቀጠቀጠ ተከወረ ነዳ ቀዘፈ ሰራ ቀጠቀጠ ተወአረ አደነቀ ተወአረ አደነቀ ተዘከረ አሰበ ላለፈ ነገር ተዘከረ አሰበ ላለፈ ነገር ተዛሐረ ወራ ታጀረ ተጀነነ ያካሄድ ያለባበስ ተዛሐረ ወራ ታጀረ ተጀነነ ያካሄድ ያለባበስ ተድህረ ወደ ኋላ ሆነ ተድህረ ወደ ኋላ ሆነ ተደረ በላ ተመገበ የራት ተደረ በላ ተመገበ የራት ተደብተረ ሰፋ የድንኳን ተደብተረ ሰፋ የድንኳን ተገበረ አረሰ ተገበረ አረሰ ተገረ ተከለ የካስማ የድንኳን ተገረ ተከለ የካስማ የድንኳን ተጋወረ ጎረቤት ሆነ ተጎራበተ ተጋወረ ጎረቤት ሆነ ተጎራበተ ተገየረ መጻተኛ ሆነ የስደት ተገየረ መጻተኛ ሆነ

ተፀይረ ተጨነቀ፣ ተፀይረ ተጨነቀ። ንህረ አኮረፈ የሰው የውሃ፣ ንህረ አኮረፈ የሰው የውሃ። ነሰረ በረረ ዱብዱብ አለ የደም የአሞራ፣ ነሰረ በረረ ዱብ ዱብ አለ የደም የአሞራ ነቆረ አንድ አይና ሆነ ነቆረ አንድ አይና ሆነ ነበረ ተቀመጠ ነበረ ተቀመጠ ነከረ ለየ ነከረ ለየ ነዘረ ወጋ ነከሰ የአውሬ ነዘረ ወጋ ነከሰ የአውሬ ነገረ ነገረ ነገረ ነገረ ነጠረ ብልጭ አለ የብልጭታ ነጠረ ብልጭ አለ የብልጭታ ነጸረ አየ ተመለከተ ነጸረ አየ ተመለከተ ነጸረ ለየ ሰነጠቀ ከፈለ ነጸረ ለየ ሰነጠቀ ከፈለ ነጽረረ ከበደ ነጽረረ ከበደ አሃረ አንድ አደረገ አሃረ አንድ አደረገ አህሰርሰረ አቅባባ ቀባ የውርደት ስም አህሰርሰረ አቅባባ ቀባ የውርደት ስም አመረ አመለከተ ተመለከተ አመረ አመለከተ ተመለከተ አማህበረ ማህበር አደረገ ሰበሰበ ሸነጓ አማህበረ ማህበር አደረገ ሰበሰበ ሸነጓ አመስጠረ አራቀቀ አመሰጠረ አመስጠረ አራቀቀ አመሰጠረ አምረረ አሳዘነ አምረረ አሳዘነ አመንዘረ አመነዘረ አመንዘረ አመነዘረ አመዓርአረ አጣፈጠ አመዓርአረ አጣፈጠ አመዝበረ አፈረሰ ናደ አመዝበረ አፈረሰ ናደ አማእረረ ማረረ አማእረረ ማረረ አማእዘረ አበራ አፍለቀለቀ አንጸባረቀ አማእዘረ አበራ አፍለቀለቀ አንጸባረቀ አምዘረ ጠመቀ የጠላ ብቻ አምዘረ ጠመቀ የጠላ ብቻ አምደረ አጸና አምደረ አጸና አስመረ አገለገለ አስመረ አገለገለ አሰረ አሰረ አሰረ አሰረ አሰረ አስር አደረገ አሰረ አስር አደረገ አስቆረረ ተፀየፈ አስፀየፈ አስቆረረ ተፀየፈ አስፀየፈ አስተሐቀረ አቃለለ አስተሐቀረ አቃለለ አስተማሐረ አማለደ ማለደ ለመነ አስተማሐረ አማለደ ማለደ ለመነ አስተናበረ አዘጋጀ አስተናበረ አዘጋጀ አስተዳሃረ ወደ ኋላ አለ አከታተለ አስተዳሃረ ወደ ኋላ አለ አከታተለ አስተጻመረ አንድ አደረገ አስተጻመረ አንድ አደረገ አስተጻረረ አጣላ አስተጻረረ አጣላ አስገረ አጠመደ አስገረ አጠመደ አረረ ለቀመ ያዝመራ አረረ ለቀመ ያዝመራ አቆረ ቋጠረ አቆረ ቋጠረ አበረ ድርቅ ሆነ ደረቀ አበረ ድርቅ ሆነ ደረቀ አብሰረ ነገረ የምሥራች አለ አበሰረ የደስታ አብሰረ ነገረ የምሥራች አለ አበሰረ የደስታ አብደረ መረጠ አብደረ መረጠ አንከረ አደነቀ አንከረ አደነቀ አንኰርኰረ ተገለባበጠ አገለባበጠ አንኰርኰረ ተገለባበጠ አገለባበጠ አንወረ አነወረ ነቀፈ ሰደበ አንወረ አነወረ ነቀፈ ሰደበ አንዘረ መታ የዘፈን የአዝማሪ አንዘረ መታ የዘፈን የአዝማሪ አንዶረረ አንጾረረ ጩርቅ ጩርቅ አለ ተጨነቀ አንዶረረ አንጾረረ ጩርቅ ጩርቅ አለ ተጨነቀ አንገርገረ ጣለ አፍገመገመ ተፍገመገመ የጋኔን አንገርገረ ጣለ አፍገመገመ ተፍገመገመ የጋኔን አንጎርጎረ አጉረመረመ ተጉረመረመ አንጎራጎረ አንጎርጎረ አጉረመረመ ተጉረመረመ አንጎራጎረ የመክፋት አንጸረ ተመላከተ አመለከተ አሳየ አንጸረ ተመላከተ አመለከተ አሳየ አይመረ አወቀ አይመረ አወቀ ኦረ ታወረ ዖረ ታወረ አውተረ አዘወተረ አውተረ አዘወተረ አየረ አሳልፎ ሰጠ አየረ አሳልፎ ሰጠ አገረ ወታደር ሆነ ተራመደ አገረ ወታደር ሆነ ተራመደ አግመረ ቻለ አግመረ ቻለ አግረረ ገዛ አስገዛ አግረረ ገዛ አስገዛ አገበረ ግድ አለ አገበረ ግድ አለ አጥሐረ ጠመቀ አጠመቀ አጠራ አነፃ የጠላ የሰው አጥሐረ ጠመቀ አጠመቀ አጠራ አነፃ የጠላ የሰው አጸረ ጠመቀ የጠላ አጸረ ጠመቀ የጠላ አጽረረ ሸፈተ አጽረረ ሸፈተ አጽበረ ጭቃ ደረገ አቦካ አላቆጠ የጭቃ አጽበረ ጭቃ ደረገ አቦካ አላቆጠ የጭቃ አፍቀረ ወደደ አፍቀረ ወደደ ኮስተረ ጠረገ ኰስተረ ጠረገ ከብረ ከበረ ከብረ ከበረ ከተረ ከበበ ጋረደ ከተረ ከተረ ከበበ ጋረደ ከተረ ከፈረ ለካ የስፍር ከፈረ ለካ የስፍር ወሰረ ገዘገዘ ወሰረ ገዘገዘ ወቀረ ወቀረ አለዘበ የድንጋይ ወቀረ ወቀረ አለዘበ የድንጋይ ወተረ ሳበ ገተረ ዘረጋ የደጋን የመሰንቆ የቀስት ወተረ ሳበ ገተረ ዘረጋ የደጋን የመሰንቆ የቀስት ወዘረ ሸለመ ለበጠ አስጌጠ የሕንፃ ወዘረ ሸለመ ለበጠ አስጌጠ የሕንፃ ወገረ ወገረ መታ ደበደበ ወገረ ወገረ መታ ደበደበ ወፈረ ተሰማራ ወፈረ ተሰማራ ዘመረ አመሰገነ ዘመረ የጌታን ዘመረ አመሰገነ ዘመረ የጌታን ዘርዘረ በተነ ዘርዘረ በተነ ዘከረ ዘከረ ስምጠራ ዘከረ ዘከረ ስምጠራ ዞረ ዞረ ከበበ ዞረ ዞረ ከበበ ዘፈረ ጫፍ ሆነ የልብስ ዘፈረ ጫፍ ሆነ የልብስ ደሃረ አጨ ደሃረ አጨ ደመረ ጨመረ ደመረ ጨመረ ደበረ ደበረ ገዳም አደረገ ደበረ ደበረ ገዳም አደረገ ደጎረ በሳ ቀደደ የድግር ደጎረ በሳ ቀደደ የድግር ደፈረ ደፈረ ደፈረ ደፈረ ገብረ አደረገ ገብረ አደረገ ገረረ ተገዛ ገረረ ተገዛ ገዐረ ጮኸ ገዐረ ጮኸ ገዘረ ገረዘ ገዘረ ገረዘ ገየረ ቀባ ለሰነ ለቀለቀ ገየረ ቀባ ለሰነ ለቀለቀ ጎጽፈረ አከከ ጎጽፈረ አከከ ጥህረ ጮኸ የአንብሳ ጥህረ ጮኸ የአንብሳ ጦመረ ጻፈ ጦመረ ጻፈ ጠፈረ ታታ ጠፈረ ታታ የባጥ ጸመረ አንድ አደረገ ጸመረ አንድ አደረገ ጸበረ ጭቃ አደረገ ጸበረ ጭቃ አደረገ ጸይረ ተጨነቀ ጸይረ ተጨነቀ ጾረ ተሸከመ ጾረ ተሸከመ ጸጎረ ጨጓራም ሆነ ጸጎረ ጨጓራም ሆነ ጸፈረ